መሪ ማለት መጀመሪያ ራዕይ ያለው መሆን አለበት። ለአለው ለማንኛውም ለሚሰጠው ስራ ራሱን ያዘጋጀ ከራሱ መነሻ አድርጎ የሚመራቸውን ልክ በሱ ልክና መንግስት በሚፈልገው አቅጣጫ ማምጣት የሚችል መሆን አለበት። መሪነት ልምምድ እንደመሆኑ መጠን ከዛሬ ነገ ራሱን እያበቃ በትምህርት፣ በልምድ በተሞክሮ ልምድን እያካበተ ተተኪዎቹን እያፈራ የሚሄድበት አንዱ የመሪነት ሚና ነው። የትኛውን በየትኛው መንገድ ቢመራው ወደ ተሻለ ወስዷል የሚለውን በመረዳት የሚመራውን ሰው ማብቃት ወይም ደግሞ በትክክለኛው ጎዳና እንዲሄድ ማድረግ ከፍተኛ ኃላፊነት የሚጠይቅ ነው። መሪነት ማለት ተቋሙ ደንብና መመሪያ ባስቀመጠው አቅጣጫ መሰረት ሲመራ ሲመራ ለሁሉም ሪስፔክት ያለው አባሎቹን እኩል የሚያይ ለመመሪያ ተገዢ የሆነ ያም መመሪያም ደግሞ ለአባሎች የሚያሰርጽ የሚያዝ የሚታዘዝ አሪያ ሁኖ ከመምራት አንጻር መሪ ሚናው ብዙ ነው። መሪነት ራስን ማብቃት ነው። ራስን ማብቃት ደግሞ በትምህርትም በተመክሮም በመውሰድም ከሚመሩት መሪዎችም ተሞክሮን እየወሰደ የራሱን አቅም እያጎለበተ በየጊዜው ስልጠናዎቹን እየወሰደ በየጊዜው ራሱን አብዴት እያደረገ ራሱን ያበቃል ማለት ነው። ለመሪነት መምቃት የሚቻለው አንደኛ ከላይ የሚሰጡን በሚገባ መውሰድ ነው። ከጎን ካሉት ያላቸውን አቅም ትጠቀማለህ፣ ከታችም ትጠቀማለ። የሁሉንም ደምረ በጋራ እየተግባባ መሄድ ስትችል አመራርነትን መብቃት ትችላለህ። ሌሎችንም ማብቃት ትችላለህ። አመራርነት የምታገኘው ሁለ ገቡና ነው። ከሁሉም ከትንሹም ከትልቁም፣ ከበታችሁ የምታገኘዋለህ፣ ካቻዎች የምታገኘዋለህ፣ ከበላይ የምታገኘዋለህ፣ ከማህበረሰብ የምታገኘዋለህ፣ ከሌላው የጸጥታ አካልም አብረህ ከምሰራቸው የጸጥታ አካል የምታገኛቸዋለህ ይሄን ደምረህ ጥሩ ምትላቸውን እየወሰድ ከራስ ግን እያበቃ ምትሄድበት ሁኔታ መፍጠር ነው። በልምድ ይገኛል መሪነት። ፕላስ በተለያዩ ኦፕሬሽን ስራዎች ላይ ስንሰማራ እውቀት ሼር ታደርጋለህ። ጥሩም ሆነ መጥፎ ሼር ይደረጋል። ይሄ ማለት አንተ ከኔ እኔ ወደ አንተ የምሰጠውን ነገር ወደ ተቋማችን ሲሰፋ መማሪያ ይሆናል። ፕላስ የምንበቃው ስናካፍል ነው። በልምድ ታካፍላለ፣ በትምህርት ታካፍላለ። ኦፕሬሽን ላይ የተገኙ ድሎችን ወይም በተቋማችን አንዳንድ አንድ ቦታ ላይ ተመድቦ የሚሰራ ማንኛውም መሪ ሼር ስታረግ በዛ ልክ እየበቃ ትሄዳለ፣ እያበቃቸው ትመጣለ። ሁሉን ነገር አንተን እንዲመስሉ ታደረጋለ። የእነሱን አቅም ትጠቀማለ፣ ከአንተም የሚጠቀሙታለ። ይህን እየደመሩ አንተን እንዲመስሉ ማድረግ ይጠበቅበሃል። አንተን ብቻ ሳይሆን መንግስት ምንድነው የሚፈልገው፣ ህዝብ ምንድነው የሚፈልገው የሚለውን ህዝብና መንግስት የሚፈልገውን ነገር እንዲያውቁ ማድረግ ያስፈልጋል። በጥሩ ዲሲፕሊን ከመራው ተተኪን ታፈራለህ። ሀገሩን እንዲወድ፣ ህዝቡን እንዲወድ፣ ለሰላምና ለጸጥታው እንዲቆም ዘብ እንዲቆም፣ ለባንዲራው ለህገ መንግስቱ ዘብ እንዲቆም የማድረግ ስራ ነው። ተተኪን ታፈራዋለህ ማለት ነው። በውጤት አማነት መርቻለሁ ብሎ ማለት የሚችለው ተተኪን ሲያፈራ ብቻ ነው። በተተኪዎቹ ላይ ወይም ደግሞ በሚመራቸው ላይ በሚያሳድረው በጎ ተጽዕኖ ነው የእሱን አሻራ የሚከተሉ እሱ መልካም መሪ ከሆነ ማለት ነው እሱ የሚፈልገውን ራዕይ የሚያስቀጥሉ እሱ የሚፈልገውን ዓላማ ከግብ ለማድረስ የሚታትሩና እሱ ባሳለፋቸው ቻሌንጆችን ቻሌንጅ ነው ብለው ሳይቆጥሩ ቻሌንጆችን ተቋቁመው መልካም ነገርን የሚሰሩ ተተኪዎች ካሉ ተሳክቶልኛል ማለት ይችላል። ተተኪን ለማፍራት ከፍተኛውን እንቅስቃሴ ያደርጋለሁ በየትኛውም ቦታ ላይ በየትኛውም ቦታ ላይ። ስለዚህ ግዴታም ነው ተተኪ ማፍራት ግዴታም ነው። ሳይንሱም ያዛል፣ በተቋማችን አካሄድም ያዛል። ተተኪን አብቅተ አፍርተ ያለውን ነገር እሱ ነው፣ ነገ እኔን የሚተካኝ እሱ ነው፣ ነገ እኔ ኦፕሬሽን ላይ በሰዋ የሆነ ነገር ቢበላሽ እያልክ እያበቃ የምትሄደው ስለዚህ፣ በዛ ልክ ተተኪ ማብቃት የግድና የግድ ይላል። አሁን ያለው ጊዜ ለህዝብ አገልጋይ ስትሆን የህዝብን ፍላጎት እያወቅክ መሄድ አለብህ። ህዝብን የህዝብን ፍላጎት እያወቀ የሚመራ ኃይል ማፍራት ደግሞ የግድ ይላል። መንግስት ተቀያሪ ነው፣ ህዝብ ግን ኗሪ ነው፣ ቋሚ ነው። የምናገለግለውን በትልቅነት ለህዝብ ነው። ለህዝብ ለማገልገል ደግሞ የህዝብን ፍላጎት በሚገባ የሚረዳ የሚያውቅ ኃይል ማፍራት የግድ ነው። ይሄን ደግሞ እየተደረገ ያለበት ሁኔታ ነው። ራሱን ማብቃት መቻል አለበት። ማንበብ መቻል አለበት። የተለያዩ በአንድ ፕሮፌሽን ብቻ ሳይሆን እውቀት አይጠገብም። እውቀት አይጎዳም። ስለዚህ የተለያዩ እውቀቶች ቢኖሩ ለሚመራቸው ሰዎች ግብአት ስለሚሆን ቢጠይቁት የሚመልስ ሚመራቸው የሚተማመኑበት መሆን ስላለበት መሪ የተለያዩ ዳይሬክሽን በተለያየ አቅጣጫ እውቀት መጨበጥ መቻል አለበት። ሁለገብ መሆን አለበት። የተለያዩ በሰራዊታችን ውስጥ ያሉ የተለያዩ ብሔር ብሔረሰቦች ናቸው፣ ተወካይ ናቸው። በቃ የሁሉም የሁሉም ተወካይ ናቸው። ስለዚህ መሪ የሁሉንም ዓይን ጆሮ፣ ማይንድ፣ እንቅስቃሴ፣ ሀሳብ፣ ፍላጎት በደንብ ማድመጥ አለበት። የምትመራቸውን ሰዎች ወደ ትክክለኛ ጎዳና መምራት አለብኝ ትከፍለውን ዋጋ ማየት የለብኝም ቻሌንጅ አለው ብዙ ተግዳሮቶች ይኖራሉ እስከምትግባባው ድረስ እስከምታውቀው ድረስ ብዙ ዋጋ ፈተና ሊኖርብ ይችላል ግን እነዛን አልፌ በመሰልቸት ተስፋ መቁረጥ ሳይሆን እነዛን አልፌ ያን ሰው ግን የተሻለ ቦታ ላይ ማድረስ ይችላል መሪ እንግዲህ ከተለያየ ቦታ ነው የሚወጣውና እታች ያለውንም አቻችለን የመምራት የማብቃት የመተካት ስራን ይጠበቅብናል ማለት ነው። ተቋሙን የሚጠቅም አገሩን የሚወድ ራሱን የሚያበቃ ለህብረተሰቡ የሚበቃ ቤተሰቡን በአግባቡ መምራት የሚችል ራሱን መምራት የሚችል ተስፋ ያለው ሰራዊት ወይም ተስፋ ያለው ሰራተኛ ማድረግ ትችላለህና ቻይ መሆን ያስፈልጋል። ሰላምና ደህንነት ለሁለንተናዊ ተጠቃሚነት